እከብርበትታለሁ ብዬ አይደለም። ግን አንድ ነገር አድንበታለሁ ብዬ ነው የመጣሁት። እከብርበታለሁ ሳይሆን እኔ ያሳለፍኩትን ህይወት ሌሎችን ያሳልፍ እኔ ያሳለፍኩትን ህይወት ሌሎችን ዛሬ ዛሬ ምናልባት አልቅሼ ሊሆን ይችላል፣ እናንተ ግን ላታቆት ይችላል። ደስ ብሎኝ ሊሆን ይችላል፣ ልታቆት ይችላል። ምክንያቱም ሁሌ ሁላችንም ደስ የሚለንን ነገር ነው ማሳየት መነፋለባ ነው እና ግን የኔን ህይወት ማንም እንዲያሳልፈው ግን አልመኝም። የኔ ምስጢር ከኔ ጋር ነው የሚቀበረው የኔ እውነት ከኔ ጋር ነው የሚኖረው ብዬ ስለማምን ማንም ለእኔ እዚህ ጋራ ባለፈው ታሪኬ ላይ ሊማርበት ይችላል እንጂ ከዛ ህይወት ያወጣኝ እኔና እኔ ነው ራሴ ነኝ። ከዛ ህይወት የወጣት ማንም ሳይረዳ የረዳኝ አንድ እግዚአብሔር ብቻ ፈጠረኝ። ምክንያቱም ጊዜው ስላልሆነና እንጂ እንደማንኛውም ሰው በዛ ችግር ውስጥ አልፌ ምናልባት አልፌም ሊሆን ይችል ነበር ግን ጊዜው ስላልሆነ ምናልባት ለሌላው መማሪያ ለሌላው ማትረፊያ እንዲሆን ምናልባት እግዚአብሔር ፈጥሮ እንደ ሌላ ሆዳም ሳያደርገን እዚ ጋ አስቀምጦ ደስ ይለኛል። እግዚአብሔር ይጠቅማል። ምክንያቱም እግዚአብሔር በተለያየ መንገድ ሰዎች እንዲታፍ ይጠቀማል። ግማሹ መጽሐፍ ቅዱስ ይዞ፣ ግማሹ ደግሞ እንደኔ ብቹ ጋራ ሁለት ሞባይል ቁጭ አርጎ ሶሻል ሚዲያ ቻይና የፈጠረለትን ቲክቶክ እና አሜሪካን የፈጠረለትን ዩቱብ ይዞ ግማሹ ደግሞ በተለያየ መንገድ በማህበራዊ ኑሮ በትምህርት ቤት አስተማሪ ሆነ፣ ግማሹ ደግሞ በሰፈር፣ ግማሹ ደግሞ በሆነ ነገር በፊልም አፈር የእግር ኳስ ተጫዋች ሆኖ የእሱ ህይወት ይነገርለታል። የኔም ደግሞ አንድ ቀን ይነገራል ብዬ አይሆፕ ተስፋ አደርጋለሁ። እና እኔ ብዙ ሰዎች ሰምቻቸዋል ከትላንትና ጀምሮ አንድ ከትላንትና፣ እኔ ግን አሁን ነው የሰማሁት፣ ጋር የጧት ነው የሰማሁት። እና ብዙ ነገር የተናገራችሁ ሰዎች አላችሁ። በእኔ ህይወት ውስጥ እኔ ነው የረዳችሁ እንትን መስሎ ማለት ነው። ረድተንሽ ምናምን ተሰብረሽ ምናምን ነገር አረ፣ ሲሪየስ። እኔ በተሰበርሽበት ሳትደርሽ ሄድሻለሁ ሲል አንድ ሰው ምኑ ጋር ነው የተሰበረው?

በተረፈ እኔ ተሰብሬ እናንተ ልትቀልግኑኝ አይደለም። ምክንያቱም እንድትሰበር የመጀመሪያው ሰባሪ ሆናችሁ መጋዝ ይዛችሁ የቀረባችሁ እናንተ ስለሆናችሁ። ግን ያንን ያህልም ደግሞ አምኛ አይደለም እኔ የቀረብኩትኝ። በሰዓቱ ያ ሰው መጥቶ ስለእኔ አግዞ ቢለፈልፍና ቢያወራ አንድ ነገር አምናለሁ። እንድታወራ እፈቅድልሃለሁ፣ እንድታወሪ እፈቅድልሻለሁ። ግን ከዛ እልፍ እንድትግን አልፈቅድልሽም ወይ እኔ ልብ ውስጥ እንድትገቢም አልፈቅድልሽም፣ አልፈቅድልሽም። ምክንያቱም እኔ ልብ ውስጥ መግባት የምችለው እኔ እና እኔ ብቻ ነው። ምክንያቱም ልቡም ያለው እኔ ጋ ነው። አእምሮም ያለው እኔ ጋ ነው። አመለካከቱ ያለው እኔ ጋ ነው። አንዳንዴ ከአንተ ምንም ጠብቀ ይለም ከአንቺ ምንም ጠብቀው ነገር የለም። እንኳን ከአንቺ እኔ አንድና አንድ ተስፋ እግዚአብሔር ብቻ ነው። እንኳን ከአንቺ ከወለድኳቸው ወይም ካሳደጉ ቤተሰቦች፣ በጣም የቅርብ ጓደኞች ወይም ደግሞ የቅርብ ቤተሰቦች ምናምን እንደዚህ አይነት ስሜታ ነው ደገራ ልክ ሚ ብቻ የሚነዝጋያለት ብቻ እና በምን አምናለው። ሶሻል ላይፌን፣ ጓደኞቼን፣ ፍሬንዶቼን፣ ቤተሰቦቼን አከብራለሁ። በአካባቢ ያሉትን ነገሮች በሙሉ አከብራለሁ። የሚሰጠውን ክብር እሰጣለሁ። ከዛ በተረፈ ግን የምተማመንበት ነገር ቢኖር አንድ እግዚአብሔር ብቻ። አንድ የሰው ልጅ ተሰባሪ ነው የምንለው ሟች ነው ለማለት ነው። ተፈለው አዋጭ ምን አምና ምን ነገር ግን ትናንትና አንድ ቃል ለእኔ አግዙ የተናገረ ሰው ወይንም ደግሞ እኔን ደግፎ ወይንም ደግሞ እንደ ዛሬ ጎር ባልሞላበት ወጥቶ ስትሰበር የደረስኩልሽ ነሽ ካለ ያሳደገችኝ እናቴ ራሱ እንደዛ አትለኝ ወይ? ያሳደገኝ አባቴ እንደዛ አይለኝ ወይ? በህይወቴ በጣም ትልቅ አሻራ ጥለው የሄዱ በጣም ብዙ ሰዎች አሉ እና ጀምር የምትሰበር ጊዜ የለች። እንደዚህ መደር ላይ እንኳን እኔ አደለው፣ ማንኛውም ሴት በተለይ ኢትዮጵያዊነት በጣም አጠንክሮ ያሳደገኝ በጣም እናቶቻችን አባቶቻችን፣ እናቶቻችን በተለይ ለእኛ ተምሳሌቶቻችን ናቸው እና ያው የወንድ ቤት ስለሆነ የወንድ ወርልድ ስለሆነ ዝም ብለን እንያችሁ ምክንያቱም የጊዜ እና የቀን ጉዳይ ስለሆነ ማለት ነው። እኔ አንደኛ ማንም ሊደርስልኝ አልፈልግም። ሳንጠራችሁ የመጣችሁ በጣም ብዙ ሰዎች ካልጠራችሁ ድረሱልኝ ብዬ እባታችሁ ድረሱልኝ። እንደው እንደማንኛውም ሰው የሚዲያ ሴት ነኝ። ታዋቂ ሴት ነች፣ ታዋቂ ብቻ አደለም፣ አዋቂ ሴት ነኝ። በዛ ሰዓት ላይ ዌይክ አፕ ስትሉኝ ንክ ይውላቸዋል ዌክ አፕ ስትሉኝ አመሰግናለሁ ላችኋለሁ፣ ግን እኔ ስለኔ ዌክ አፕነት እናንተ አይደለም። ምክንያቱም መጀመሪያ ስለኔ ሕይወት መሰበር ምክንያቱ እናንተ ናት ከሆነም ነው። እኔ ግን አልተሰበርኩኝም የዌክ አፕ ኮሌጅ ስታደርጉልኝ ለዚህ ሁላ ምክንያት እናንተ ናት። ምክንያቱም ሰዎች ሁሉ በነበሩበት አይኖሩም፣ በነበሩበት የሚኖሩ ሰዎችም አይደሉም። ለምሳሌ ለምሳሌ አንድ ሰው ያጠፋል አጥፍቶ ጥፋቱ ሲገባው ግን ኔክስት ለሚቀጥለው ላይፉ ከዛ ሴት ጋር ወይም ከዛ ወንድ ጋራ ኦኬ፣ ከትናንትናው ጥፋቴ ዛሬ ተምሬ ምናልባት መልካም ነገር እሰራለሁ ብሎ ያስባል። ግን እኔ የሚዲያ ሰው ነኝ። የሚዲያ ሰው በመሆኔ አንድ እናንተ የማትፈልጉት ነገር አለ። የኔም ደስታ አትፈልጉትም፣ እና ሲጀመርም ሲጀመርም ተመጀመሪያውኑ እኔ እና አንቺ የተታረቅ ነው በዛ ሰዓት ነው የሚለው። በተለይ ዳይሬክት ላንተ ነው የምናገረው ነገር ስላለበት ማለት ማቆምም ስላለብን እንደዚህ አይነት ነገር ላይ